ችግር ማያጣው አመፍቴ መፍትሄ ቅጣው መፍትሄ ማያጣው ሮላ ፍቅረሽ ይዞኝ ላይ ተናነቀኝ። አንተ ለመላ የኢትዮጵያ ወንዶች ነው። እስካሁን ሼም እየያዘን ዝም ብለን ቆይተናል። ዛሬ ግን ለሴቶች እህቶቻችን አንድ ነገር እንላችኋለን። ሰላም ሰላም ሰላም ሰላም፣ እንዴት አላችሁ? ውድ የቢናት ቲቪ ቤተሰቦች እንዴት አላችሁ? ለኝ ያሉላችሁ እግዚአብሔር ይመስገን። እንዴት አላችሁ? ዛሬም ዋትስአፕ ዋትስአፕ ዋትስአፕ ብለን ወደ አዲስ የሪአክሽን ቪዲዮአችን ተመልሰናል። እንዴት አላችሁ? ለኝ ያሉላችሁ እግዚአብሔር ይመስገን። ዛሬም እንደተለመደው ከተለያዩ ሶሻል ሚዲያዎች ስፔሻሊ ከቲክቶክ፣ ከፌስቡክ እንዲሁም ከኢንስታግራም እናንተን ዘና ፈታ የሚያደርጉ ብዙ የሳምንቱ አነጋጋሪ እንዲሁም አንፈሩን ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው

ምን እንደዚህ ከምን አለበት እንደ ቢንቢን እንኳን ዝም የምናስብልበትን ጥበብ ብትነግሩ። እኔ የዚህ ልጅ ቪዲዮች ማለት ነው፣ አሁን ሁለተኛ ቪዲዮ ነው እና በአንድ ቪዲዮ ራሱ በጣም ተመችቶኝ ነበር። የሆነ ጊዜ ምናልባት ሪያክት አድርጌበታል፣ ወይም ከዚህ በፊት በነበረ የሪያክሽን ቪዲዮ ላይ እና እንደዚህ የመኪና ውስጥ ታክሲ ውስጥ የጫማ ሽታ ሸቶት ነገር ነው እና እንዴት ሰዎች በዚህ ልክ ጫማ ሽታ ይሸትላቸዋል ብሎ በጣም ተማሩ ሲያወራ ነበር እና እና የሚያነሳቸው ሀሳቦች ግን አንዳንዴ ማናስተውላቸው ሀሳቦች ነው። እና አሁን እኔ አሁን አስተውየው አላቅም ድሮ ስንማር ለምን ስል እንደምን ስል ምናልባት አርክቴክት ለመሆን ወይ ሳሊ ለመሆን ምናምን፣ እና አሁን ስለ ቢቢ ስለ ንብ መሳል ስለ እግራቸው መሳል ጥቅማቸው አይገባኝም እኔ ራሱ ምናልባት ሳሊ ለሆንን ሰዎች ጠቅመን ይናል ወይ ደግሞ አርክቴክት ለሆኑ ሰዎች ካልሆነ በስተቀር ሌላ የስራ ያለን ሰዎች ቢንቢዎችን መሳል አንዳንድ ጊዜ የተማርናቸው ነገሮች ሁሉም ጠቃሚ ቢሆኑም አንዳንድ ደግሞ ትርጉም የማይገባን ወይም ደግሞ ትርጉም የማይሰጡን አይነት ነገሮች ነበሩ እስኪ ወደ ተከታዩ ቪዲዮ ይዛችሁ ሊድ ምናልባት የእናንተ እይታ የእናንተ ጥያቄ ሊሆን የሚችለው የሰውየው አብሯት ያለው ወንድ መደንገጡ ነው። የእኔ ግን ነገር የእኔ ጥያቄ የእኔ ደግሞ እሳቤ ሌላ ነው። ምናልባት ካፕል ቢሆኑ ወይ ቦይፍሬንድ እና ጋልፍሬንድ ቢሆኑ ፍቅረኛሞች ቢሆኑ እና ኦልሞስት ደግሞ ይመስላሉ ተያይዘው ነበር ሲሄዱ የነበረው እና እንዴት ነው ችልጅ ይሄ ሰው ደፍራ የምታገባው በዚህ ፈሪነቱ እሷ አቆማ ኢቨን አስቡት አስፋልት እዳ ነው የመኪና አደጋ እንኳን ቢሆን ጥሏት ሄዶ እንዴት ነው እንዴት ነው ሰውዬ ጋር የምትቀጥለው ከዚህ በኋላ። ይህ ልጅ እኮ ዝም ሊለው አይገባም። ምክንያቱም ላይፎንም ጭምር ነው ያበላሸበት ልቡን ብቻ ማስደንገጥ አይደለም ለማለት ፈልጌ ነው። አመሰግናለሁ። እስቲ ቱ ዘ ኔክስት ቪዲዮ ልሰዳችሁ። ሄሎ ሸምሱን አግቼዋለሁ። በሀያ አራት ሰዓት ውስጥ ሁለት መቶ ብር ማን ነው ሁለት ሚሊዮን ብር ማታመጡ ከሆነ ልጁን አስራ ሁለት ቦታ ነው የምበልተው እ ምን እ ነው የምትለው? አራት ሚሊዮን ቢያችሁና ሁለት ሁለት እንከፍላለን። እህ አራት ሚሊዮን እና ሁለት ሁለት የሰራት ቪዲዮ ላይ እንደዚህ አንዴ ጉራጌ እንትን ነበር። አሁንም ልክ እንደዚህ

የምር ችሎታል። እንደዚህ አይነት ሰውዬ ነበረ የሚያወራው ሮብኛ። አንተ ለዚህ ፕሮግራም ላይ እንዴት ናችሁ ሴቶች ይላል፣ ለርኪ ይላል

ሰጥሻለሁ። ችግር የለው። ሰላም ያንቺ ስልክሽን አትሰጭኝም እንዴ? እሷ እየሰጠችው ለምን ሆቴል፣ ለምን

ከቀበሌ ታርሶ ወታደር ስትሆን፣ ጓድ እየተከበብን ነው። ተኩስ አልተኩስም። አረ ተኩስ! አይሆንም፣ አልተኩስም ነው። እሺ ያንተ፣ ለጠላችሁት ቆለጥ እንጂ ጆሮ ጌጣ። አመሰግናለሁ የለ ማለት ነው። ወንድ ልጅ ሆነ። በወር መቶ ሺህ ብርና ከዛ በላይ ገቢ ከሌለ ሴት ልጅ ማየት አይደለም፣ እሷ ብታይ መደበቅና መሸሽ ነው ያለበት። ሌላ ምክንያት። ይበቃል ይበቃል። አጨምርለት። የፉቀርቶብኝ እኔ ለራሴ በዳ ብዛት ድንጋይ ለብሶ መሄድ ነው የቀረኝ። አንተ ጭራሽ በወር መቶ ሺህ ገቢ ከሌለ ሴት ልጅ ቀና እኔ በወር መቶ ሺህ አባት ጡት የለኝ። ቂጥኝ አደረከኝ። ከየት አመጣ የሰረው እኮ ነው፣ ግን ጠብ የሚል ነገር የለም። በትርፏ ላይፍ የአብዛኛው ወንድ ልጅ ወደም ይሄ ነው። ጅራፍ የለውም እዚህ ኩንታ ኩንቴ ላይፍ ነው እየመራ እና አረፉ። በተለይ አንተና አዶና የምትባሉ ልጆች ሴቶቻችንን እያጨማለቃችሁ እዚህ ፊታችሁን ዳብታን ቤት ጣውላ በበርኖስ ታሽታችሁ እየመጣችሁ አቀራችን አታሳዩ። መጀመሪያ ሰምቀንሱ ቅቤ እንዳጠገባ ደም ኦነስሊ ስፒኪንግ ማለት እንግዲህ ይሄ ነው

ቦሌ ታውቀዋለህ አ ቦሌ ቦሌ የመጀመሪያው ቅያስ አለ አይደል? ወደ ቀኝ የምታስገባዋል። ስከይለት ቀጭኑ አስፋልት ማለት ነው፣ ጀርባው ማለት ነው። ሱጋ ስራ አይጠፋም። እዛ ነው መቆም፣ እዛ ነው ጥሪ። ምን ታደርጋለህ? ይቀላል በጠፋ ስራ እንደዚህ አፉን ከፍቶ እየጠበቀው። እዛ ነው ስራ ያለው፣ ጥፋ ከዚህ ይላል።

የተረገበ ነው እሱ ራሱ የጨርቆስ ሌባ ይላል።

በእናት ሰውዬ ምን ያሞታል መሰለኝ፣ ሳጅን ምሳ በልቷል። አረ አልበላም አልበላም። እንዴ ምንድን ነው ምንድን ነው? እርስ በርስ ጉቦ ነው እ የዚህ ልጅ ኮንቴንቶች በጣም ዩኒክ ናቸው፣ ይለያሉ በጣም። ማነው እንደዚህ ሆኖ ማነው እንደዚህ ሆኖ ማነው እንትን ያለው አይነት ቪዲዮዎች ነው ብዙ ጊዜ የሚሰራው ሌላ አንደሬት ዲዮነ ልጅ ስም አንተ፣ ልጅቷ ፊት የምታወራውን ነገር እያሰብክ እሺ፣ እንዳታዋርድ። እንዴ ምን እያልክ ነው አንተ? እኔ እኮ ትልቅ ሰው ነኝ የማወራውን አውቃለሁ። ዝም ሰላም። በአካል ግን ትንሽ ፊትሽ አይገፋም። እሱን ነው ለቪዲዮ ጓደኛ፣ ተጫዋች ነው። አንደ ቃንቂ ሰላም ልበላት ነኝ። ሰላም ትላታለህ። የት ትሄድባለች? እጮኛ አይደለች። እንደገና ሰላም ትባባላላችሁ። እኔ የምልሽ የዶደራንቱን ነገር እንዴት አድርግ። ምን የምን ዶደራንት ነው? ስለምንድን ነው የሚያወራው? ቤት እኮ ምን እያልክ ነው አንተ? የምታወራው ይታወቃል። አንተ አይደለ እንዴ? ልጅቷ ቱናቱና ነው የምትሸተው። ዶደራንት ግዢ ብዬሽ። እንደውም ነገር ያታለው ገባኝ፣ ገባኝ፣ ገባኝ። ይሄ ልጅ እኮ ይቀልዳል። ቀልዱን ነበር ማለት። ይገርምሻል፣ አልጋነሽ የምትባል ኤክስ ነበረች። ሁሌ ነው የሚቀልደው ሰው መደብ ላይ ተወልዶ አግዳሚ ወንበር ላይ ተወለደ ልጅ እንዴት አልጋነሽ ይባላል? ይሄ በጣም በቃ የማይቀልድባት ቀልድ የለም። እሷ ትሰማለህ ዓይንህን እንዳለው እሺ፣ ሲጀምር ወንዱ ስትሉላችሁም አንድ አይነቶች ናችሁ። ሄድክ እዚህ እንዴ፣ ምን ሆነ ነው አንተ ልጅ? አልጋነሽ እኮ እራሷ ነች። አልጋነሽ እራሷ ነች። ይኸውልሽ ልጅ ባሏ አስመጥ እንጂ ከፍንጅ አልተያዘ መሰለሽ? ከዛማ ከቦርሳው ውስጥ ነው ያወጣችልሽ። እሺ፣ ከዛ ጠላትሽ ክው ይበል። ከው አለ። እሺ፣ ቢያንስ ስልኩን ሰደው ወሬው ልጨርስላት። እሺ ኦኬ። አንዴ ብቻ ወሬው ልጨርስላት። እናትወስዷለ። ይኸው፣ እሺ፣ ቶሎ በል። በያዘችው ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆየች። ጉድ እኮ ነው አንቺ ይህን ሰዓት ለእኛማ ልመለሳለች፣ እኛን ማስፈራችን። በያዘችው ቢላ ጨረፍ አድርጋኛለች። አረ እባክሽ እነሱን ወጋቸው። ይኸው ቤት ለቤት መስረቅ ጀምረናል ማለት ነው። እንግዲህ ሌቦችን ያብዛሉ። ከነስተሊ እናቷ የቤተሰብ አማካሪ ምን ልርዳው? አረ ሚስት የሚባል ነገር ፈልግ ያወጣው ምን ትመክረኛል? ባንክ ውስጥ ምን ያህል ብር አለ? ባንክ ውስጥ ምንም የለኝም። ያው ዋናው ፍቅር ነው፣ ገንዘብ ነገር ቀስ ብሎ ይመጣል። አዎ፣ ሚስትም ከነገ ወዲያ ቀስ ብላ ትመጣለች። ሄሎ፣ የቤተሰብ አማካሪ። አቤት። አስራ ሁለት አመት ሙሉ አስተምሬ ሰው ይሆናል ብዬ ያሳደግኩት ልዬ ሹገርማ የሚያገናኝ ሆነብኝ። በጣም ያሳዝናል። እስቲ አንዴ ስልኩን ስጭ፣ እስቲ ምከረው። እንካንተ። ሄሎ፣ አረ በእግዚአብሔር ለእኔ የማገናኝ ሄሎ ቤተሰብ አማካሪ። አቤት። እኔ ትዳር ፈላጊ ነኝና እውነተኛ ልብ የሚሰጥ ወዳጅ እፈልጋለሁ። ምን ትመክረኛለህ? ልብ የሚሰጥ የምታገኘው አይመስለኝም። ባይሆን ኩላሊት የሚሰጥ ፈልግ። ሄሎ ቤተሰብ አማካሪ። አቤት። ባሌ እኔን ትቶ ሌላ ሴት ጋር ሄደ። እንዴት ያለ መልስ ነው! እንዴት ያለ ሀሳብ ነው ደግሞ። የዚኛው ደግሞ ይለያል። አቤላ ይላል። ይህ ዘፈን ለመላ ኢትዮጵያ ወንዶች ነው

እንደ እኔ ጌታ ገለታ ገገቱ ቅጣው ችግር አያጣው፣ በስንቱ ቅጣው መፍትሄ የማያጣው ይሁንልህ። ደግሞ ምንድን ነው ተሸክመ የመጣብኝ? ለውለታ ስጦታ ነዋ። ይከብዳል። የቱ ጋ ላስቀምጠው? ገለታ እኔ እኮ ብዙ ውለታ ነው የዋልኩልህ ለየትኛው? የሚሆነው ለማንኛውም እና የት ነው የሚካሄደው? አሉ፣ ዙሪክ ነው ወይስ በጀኔቫ ነው? እንደምንሄድ እኮ ሰምተናል። ምኑ? ስብሰባው ነዋ። የቱ ስብሰባ? የስዊዘርላንዱ ነዋ። ሰምተናል እኮ እንደምንሄድ። እሱማ በዋና ከተማው በበርን ነው። ኦ፣ በርን። ግን የሚሄደው አንድ ሰው ነው። አንድ ሰው ነው። አንድ ሰው ነው። እንደምንሄድ ያልኩት እኮ በትህትና ለመናገር ነው እንጂ አውቃለሁ። አንድ ሰው ነው። ያው ነው። ሌላ ማን አለ? አንተ አትሄድም። እኔ ነኝ የምሄደው። የኔን ስም ነው የተላከው። አሉ ይሄን ነው ያንተ ስም ተላከው በተጠባባቂነት ነው። ምናልባት እኔ አስቸኳይ ጉዳይ ገጥሞኝ መሄድ ካልቻልኩ ነው እንጂ የሚሄደው እኔ ነኝ። እና አስዊዝ የምትሄደው አንተ እንጂ እኔ አይደለሁም ማለት ነው። ነገርኩ እኮ በስንት አዎ። እኔ ነኝ የምሄደው። ምናልባት እንደነገርኩ እንደው አስቸኳይ ጉዳይ ገጥሞኝ ካልቀረው በቃ አስቸኳይ ጉዳይ እንዲገጥምህ ጸልያለሁ። ይሄን ነገር አልወደድከውም አይደለ? እውነቴን ነው። እንዲህ ሲታይ ያስጠላ። ተው ተው፣ አልወደድከውም በግድ። ለምን ይሆናል? ወድጀዋለሁ አልኩህ፣ አስቀምጠው። ስላልከፈልክበት ነው እንጂ ብትከፍልበት አትወደውም። ይቅርብ፣ እሺ በቃ እና፣ ተው ተው፣ እሺ። መኪናን እንድታውሰ ይፈልግ የነበረ እስከሚል ድረስ ልንቀሳቀስበት፣ ያው መቼም አንተ ከኔ ትሻላለህ። በግድ ለመንቀሳቀሱ ግን ያንተ መኪና ምን ሆና ነው ለዱሻት ጋራጅ ልካድ ነው። አንተማ በስዊስ ፍራንክ አሳድስ። እኛም አንድ ቀን ስዊስ ስንሄድ እናሳድሳለን። እንዴት ያለች እኮ ደስ የሚል እንትን ሲትኮም እንደሆነ እስኪ ደግሞ

እንግዲህ ውድ ቢያቲ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቪዲዮ የዘና ፈታናላችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ዳግም እስክንገናኝ ድረስ እዚህ ጋር የምሰናበታችሁ ይሆናል። አሳብ አስተያየታችሁን ኮሜንት ሴክሽን ላይ ታሳርፉ ጋብዛችኋለሁ። ዳግም እስክንገናኝ ድረስ በያላችሁበት በሰላም ቆዩ። ቻው ቻው ባይ።